የደም ግፊት ስትለኩ የምትሰሯቸው ስህተቶች ምንድን ናቸው? እንግዲህ አብዛኞቻችሁ ታካሚዎች ያው እያወራችሁ ትለካላችሁ። አይ ቆይ ምግብ በልቼ ልለካ፣ ወይም ደግሞ ቡና ጠጥቼ ልለካ ትላላችሁ። ወይም ደግሞ ጀርባችሁ ሳትደገፉ ትቀመጣላችሁ። ሆስፒታል ከመጣችሁ በኋላ ሳታርፉ ቶሎ ትለካላችሁ። እንግዲህ እነዚህ ሁላ ነገሮች የደም ግፊት ትክክለኛ ቁጥሩን ያው አይነግሩንም ማለት ነው። እንግዲህ ስለዚህ ጨምሩብናል። እንግዲህ ምን ያሎቻችሁ ናችሁ ስለ ትክክለኛ የደም ግፊት አለካክ የምታውቁት። የደም ግፊት መለኪያ ወይም ደግሞ ስፊግሞ ማኖሜትር ቤታችሁ ካለ ወይም ደግሞ በአቅራቢያ ያለ የጤና ተቋም ስፔሻሊ የደም መጨመር ያለባቸው ታካሚዎች በየጊዜው እየሄዱ በሳምንት ሶስቴ ሁለቴ አራቴም ሊሆን ይችላል። በቀን በቀንም ሊሆን ይችላል። እየሄዱ እንግዲህ በየጊዜው መለካት ይኖርባቸዋል። ሌሎችም የልብም የኩላሊትም ችግር ያለባቸውም ታካሚዎች እንደ አስፈላጊነቱ መለካት ያስፈልጋል። ስለዚህ በዚህ ጊዜ ምን ምን ነገሮች ማወቅ አለባቸው የሚለውን እናያለን። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዶክተር ሳራ ዮሐንስ ነኝ ፋሚሊ ዶክተር እንኳን ወደ ዩቲብ ቻነል ላይ በሰላም መጣችሁ። ለዚህ ዩቲብ ቻነል አዲስ የሆናችሁ ከታች ሰብስክራይብ በማድረግ እና የደውል ምልክት መጫን እንዳትረሱ። አብራችሁን ቆዩ። በመጀመሪያ ያው የደም ግፊት መጨመር ወይም ደግሞ ሃይፐርቴንሽን የምንለው እንግዲህ ሳይለንት ኪለር ወይም ደግሞ ዝምተኛው ገዳይ በመባል ይታወቃል። ደም ግፊት ጨመረ የሚባለው በእድሜም ይለያያል። እንግዲህ ለሕፃናት የራሳቸው የሆነ ከእድሜያቸው ጋር እና ከጾታቸው ጋር ግራፍ አለ። ከሱ ጋር ያው ቼክ ይደረጋል። ለአዋቂዎች ደግሞ ብዙ ጊዜ ደም ግፊት ኖርማል ደም ግፊት ተብሎ የሚታሰበው ያው የላይኛውና የታችኛው ልኬት አለ። ሰው የላይኛው ልኬት ከዘጠና እስከ መቶ ሀያ ኖርማል ነው። የታችኛው ልኬት ደግሞ ከስልሳ እስከ ሰማንያ ኖርማል ነው ተብሎ ይታሰባል። ስለዚህ በአማካይ ከመቶ ሀያ በሰማንያ ባይበልጥ ጥሩ ነው። በጣም ከቀነሰ ደግሞ ከዘጠና በስልሳ ባይቀንስ ጥሩ ነው ተብሎ ይታሰባል። እንግዲህ የላይኛው ከመቶ ሀያ እስከ መቶ ሀያ ዘጠኝ ትንሽ ጨመር ብለዋል እንላለን። ይኸውም ፕሪ ሃይፐርቴንሽን ቅድመ ደም ግፊት መጨመር አይነት ሁኔታ ማለት ነው። ከመቶ ሰላሳ እስከ መቶ ሰላሳ ዘጠኝ ደረጃ አንድ የደም ግፊት መጨመር፣ ከመቶ አርባ በላይ ደግሞ ደረጃ ሁለት፣ እንዲሁም ደግሞ ድንገተኛ የደም ግፊት መጨመር ወይም ሃይፐርቲንቲቭ ኢመርጀንሲ እና እርጀንሲ የምንላቸው ደግሞ ከመቶ ሰማንያ በመቶ አስር በላይ ይሆናል ማለት ነው። እንግዲህ ጌታችኛው ብዙ ጊዜ ያው ከሰማንያ በላይ ሲሆን ነው ደምግፊት ጨመረ የምንለው ከመቶ ሀያ በላይ ከሆነ ይሄ አንገብጋቢ ነው። ለህይወት አስጊ የሆኑ የደምግፊት ግፊት መጨመር መዘዞች የሚከሰቱበት 180 በ120 በላይ ስለሆነ በዚህ ጊዜ በአስቸኳይ የደም ግፊት መቀነሻ መድኃኒቶች በደም ስር ይሰጣሉ ማለት ነው። ስለዚህ የደም ግፊት ምልክት ብዙ ጊዜ አይኖረውም። በድንገት ደም ግፊት ጨምሮ ሊገኝ ይችላል። ነገር ግን ምልክቶች ካሉ ከፍተኛ የሆነ የራስ ምታት ስፔሻሊ በጀርባ በማጅራት በኩል ያለ ራስ ምታት፣ የአይን ብዥታ፣ የጆሮ ላይ መጮ አጠቃላይ የሰውነት የድካም ስሜት ይኖራል ማለት ነው። ደነዘዘኝ፣ ጥሩ ስሜት አልሰማኝም አይነት ምልክቶች ይታያሉ። እንግዲህ በጣም ደግሞ ከጨመረ ቅድም እንደነገርኳችሁ መቶ ሰማንያ በመቶ ሀያ በላይ ከሆነ ሁለት መቶ ቤት ከገባ የታችኛውም ከጨመረ ለህይወት አስጊ የሆኑ መዘዞች እንደ ልብ ድካም፣ ስትሮክ፣ ወይም ደግሞ የአንጎል ውስጥ የደም ዝውውር መቋረጥ፣ የኩላሊት ችግር እንዲሁም ደግሞ የደም ስር ችግሮች እና የደም ስር ግድግዳ መዘጋት ሊያመጣ ይችላል ማለት ነው። እንግዲህ በዚህ ጊዜ ምርመራ ማድረግ ያስፈልጋል፣ መዘዞቹን ማከም ያስፈልጋል ማለት ነው። እንግዲህ የደም ግፊት ልትለኩ ስትሉ በመጀመሪያ ምን ማድረግ አለባችሁ የሚለውን ስናይ እንግዲህ ምንድን ነው ምግብ በልታችሁ ወይም የሆነ ብቻ በአፋችሁ ወስዳችሁ ወዲያውኑ መሆን የለበትም። እንግዲህ ሰላሳ ደቂቃ ከምግብ በኋላ ወይም ማንኛውም መጠጥ ከጠጣችሁ በኋላ ሰላሳ ደቂቃ መቆየት አለበት ማለት ነው። ደም ግፊት ከመለካታችሁ በፊት ካፌን ያላቸውን ምግቦችና መጠጦች መውሰድ የለባችሁም። እንዲሁም ደግሞ ምንድን ነው ያው ቡና ሊሆን ይችላል፣ ኮካ ኮላ ሊሆን ይችላል፣ ወይም ደግሞ ጥቁር ሻይ እንዲሁም ካፌን ያላቸው ሌሎች ኃይል ሰጪ መጠጦች ሊሆን ይችላሉ። ካፌን የደም ግፊት መጨመር ስለሚያመጣ በሱ ምክንያት ያው ጨምሮ ደም ግፊት አለ አንልም ማለት ነው። ስለዚህ ቡናን እና ካፌን ያላቸው መጠጦች መውሰድ አይመከርም። ከምግብና ከመጠጥ እንግዲህ ሰላሳ ደቂቃ ወይም እስከ አንድ ሰዓት መጠበቅ አለባችሁ። ወዲያውኑ ምግብ በልታችሁም መጠጥታችሁም መለካት ያለባችሁ እረፍት አድርጋችሁ ነው ማለት ነው መሆን ያለበት። ሁለተኛ ሁለተኛ ነገር ምንድን ነው እንግዲህ ቁጭ ማለት አለባችሁ። ዘጠና ዲግሪ ምስሉ ላይ እንደምታዩት ቁጭ ብላችሁ ጀርባችሁ መደገፍ አለበት። እጃችሁን ደግሞ ጠረጴዛ ላይ አንስታችሁ ማስቀመጥ አለባችሁ። ጀርባችሁ ግዴታ መደገፍ አለበት። ብዙ ጊዜ በግራ ብትለኩ የተሻለ ይሆናል። ምክንያቱም የግራና የቀኝ የደም ግፊት መጨመር ይለያያሉ። ከአስር እስከ ሀያ ሚሊሜትር ኦፍ ሜርኩሪ ይለያያሉ። ስለዚህ በግራ በኩል ብትለኩ የተሻለ ነው። ሶስተኛ ነገር ደግሞ ምንድን ነው አለማውራት በምትለኩበት ሰዓት። በተለይ እናቶች አባቶች እንዲሁም ደግሞ አረጋውያን ደም ግፊት ስትለኩ የማውራት ከጤና ባለሙያ ጋር የተለያዩ ነገሮችን በማንሳት ለመጫወት መሞከር ለመግባባት ጥሩ ነው፣ ነገር ግን ደምግፊት በምትለኩበት ሰዓት ላይ ምንም ነገር ማውራት የለባችሁም ማለት ነው። ሌላው ከመለካታችሁ በፊት እንግዲህ ያው ሆስፒታል ስትመጡ ጤና ተቋም ስትመጡ እንቅስቃሴ አድርጋችሁ አደለ፣ ተራምዳችሁ ነው የምትመጡት አደለ። ስለዚህ ወይ ደረጃ ወታችሁ ነው የምትመጡት፣ ኤክሰርሳይዝ ማለት ነው። ስለዚህ አንድ 15 ደቂቃ ከ10 እስከ 15 ደቂቃ ረፍት አድርጋችሁ ነው የምትለኩት። ወዲያውኑ ከተለካችሁ ያው የሰውነታችሁ እንቅስቃሴ ስለጨመረ ያ ደም ግፊት ይጨምራል፣ የልብ ምት ስለሚጨምር በሱ ምክንያት እንዳይሆን ረፍት ማድረግ ግዴታ ያስፈልጋል። ሌላው እግራችሁ መጣመር የለበትም። እግራችሁም ያው ምስሉ ላይ እንደምታዩት በምንም ተአምር ኦቨርላፕ ማድረግ የለበትም። ያው መሬት ላይ ያስቀምጣችሁ በጀርባችሁ ተደግፋችሁ ነው መሆን ያለበት። ደምግፊት ደግሞ ቀበቶ መለኪያው ቀበቶ ለእናንተ ክንድ ስፋት ሙሉ በሙሉ ያው መዳረስ አለበት። ለእናንተ የሚመጠናችሁ ቀበቶ መሆን አለበት። እና ደግሞ ሙሉ በሙሉ ልብሱ ከእጃችሁ ላይ ያው መውለቅ አለበት። ቲሸርት ከሆነ ወደ ላይ ከፍ ማድረግ ያስፈልጋል። ጃኬት ከሆነ ማውለቅ ያስፈልጋል። ልብስ ላይ አድርጎ መለካት ትክክለኛ የደም ግፊት አለካት አይደለም። በተጨማሪም ደግሞ የደም ግፊት ከመለካታችሁ በፊት ማንኛውም ጭንቀት ማስወገድ አለባችሁ። ሽንት መሽናት አስፈላጊ ነገር ነው። ስለዚህ ሽንታችሁ በሚወጥራችሁ ሰዓት ላይ ደም ግፊት ይጨምራል። ስለዚህ ከዛ በፊት ከመለካታችሁ በፊት ሽንት መሽናት እንዲሁም ደግሞ መረጋጋት ያስፈልጋል ማለት ነው። ደም ግፊት ከተለካችሁ በኋላ ደም ግፊት እንደአጋጣሚ ጨምሮ ቢገኝ መደናገጥ አያስፈልግም። ተረጋግቶ እንደገና ከሰላሳ ደቂቃ በኋላ ወይም ደግሞ ከሰዓትም ሊሆን ይችላል ጠዋት ከተነሳችሁ ወይም በሳምንት ውስጥ ሰባት ቀን ባለው ጊዜ ውስጥ ሄዳችሁ ድጋሚ ቼክ መደረግ ያስፈልጋል። ነገር ግን ያው ቅድም የነገርኳችሁ አጣዳፊ የደም ግፊት መጨመር ከ180 በ120 በላይ ከሆነ ግን ወዲያውኑ በ30 ደቂቃ ልዩነት ትለኩና እንደዛው ጨምሮ ካለ ይሄ አንገብጋቢ የሆነ ስለሆነ በአስቸኳይ ሕክምና ያስፈልገዋል። ያው የደም ግፊት መጨመር ደግሞ ያው ሁለት አይነት ናቸው፣ ፕራይሜሪና ሰከንዳሪ። ፕራይሜሪ ምንድነው? ብዙ ጊዜ የተለመደው እሱ ነው። ምክንያቱ በግልጽ አይታወቅም። በዘረመል ካለ በቤተሰብ ካለ ሊገለጽ ይችላል፣ ወይም ከእድሜ መግፋት ጋር ተያይዞ ሊመጣ ይችላል። ስለዚህ እስከ ሰማንያ ፐርሰንት የሚሆኑት ምክንያታቸው በግልጽ አይታወቅም። ሰከንዳሪ ሃይፐርቴንሽን ግን የተለያዩ የውስጥ ደዌ ህመሞች የኩላሊት ችግሮች፣ የደምስር ችግሮች፣ የልብ ህመም፣ የሆርሞን ችግሮች ጨምሮ እንዲሁም ደግሞ በመድኃኒቶች ምክንያት የሚመጣ የደም ግፊት መጨመር ነው። ሶ በዚህ ጊዜ ምንድን ነው ያው ዋናው ምክንያቱን ትሪት ማድረግ ማከም ያስፈልጋል። ምክንያቱ ማወቅ ያስፈልጋል። ፕራይሜሪ ከሆነ ግን ብዙ ጊዜ እንደነገርኳችሁ ያው ከመቶ አርባ በዘጠና በታች ከሆነ ለሶስት ወር ከሶስት ወር እስከ ስድስት ወር ድረስ በአመጋገብና በአኗኗር ዘይቤን በመቀየር ኤክሰርሳይዝ በማድረግ የሰውነት ክብደት በመቀነስ ጨውን በመቀነስ ጭንቀት በመቀነስ እንዲሁም ካፌን ያላቸው መጠጦችን በመቀነስ እና የአካል ብቃት እንቅስቃሴ በማድረግ ለሶስት ወር እስከ ስድስት ወር ድረስ ይታያል። ጥሩ የሆነ ቁጥጥር የሚባለው ከሰው ሰው ይለያያል። ነገር ግን ከ140/90 በታች ቢሆን ጥሩ ነው። ለስኳር ታካሚዎች ደግሞ ከ130/90 በታች ቢሆን ጥሩ ነው ማለት ነው። ከዚህ በላይ ከሆነ በየጊዜው እየሄዳችሁ የተለካችሁ ልኬቱን ጽፋችሁ ነው ክትትላችሁ ቦታ የምትሄዱት። በየጊዜው የሚጨምር ከሆነ ግን መድኃኒት ያስፈልጋል ማለት ነው። እንግዲህ መድኃኒት የሚያስፈልገው ቅድም የተናገርኳቸውን የደም ግፊት መዘዞችን ለመከላከል ያስፈልጋል ማለት ነው። ስለዚህ ክትትል ወሳኝ ነገር ነው። እነዚህ ነገሮች በማድረግ የደም ግፊት መቆጣጠር አለባችሁ ማለት ነው። ዶክተር ሳራ ዮሐንስ ነኝ፣ ፋሚሊ ዶክተር። ይህ ቪዲዮ ከተመቻችሁ ላይክ፣ ኮመንት፣ ሼር ማድረግ ትችላላችሁ፣ ለሌሎች ሰዎች እንዲዳረስ። መልካም ቆይታ ይሁንላችሁ። ሁላችሁንም ወዳችኋለሁ። ቻው።